የተበላናለን የምትሉ ከሆነ በፔጃችሁ ወጥታችሁ መናገር ኤክስፕሌን ታደርጋላችሁ። ግን የወናስ ማውራት የምትፈልገው ነገር አንተ በትንሿ ነው እኔ የማውቀው እሱን ብለህ አልክ። እንዳልከው አሁን ደግሞ ብር እሰጥቻለሁ አልክ። ግን ትንሿ የምታቀን የመሰለኝ አልክ። ጠንቋይ ናት እሷ ጠንቋይ አቀልብም እኮ ብር እንደሰጠና ግባ፣ ተመልሰና ና፣ ተመልሰ ግባ። ያንተም ነገር ጠርቶ ነው የሚሄደው። ቆይ ሰላም ሰላም እንዴና ታሪ አንድሬ ጋስቲ ና ልጨርስ። ኔ ኔት አንድሬ ጋስቲ ቆይ፣ ጠብቁ ጠብቁ ጋይስ በየተራ አለበለዚያ ራሴን ያመኛል። እኔ እወጣለሁ። ና ዮናስ ግባ፣ ና ግባ። እሷ አስተዋወቀችህ እሷ ባሌ ነው አለችህ። ና ግባ፣ ቀጥል፣ አጠርና ግልጽ አርጋ አውራ። ይቀጥል። ቆይ እዚሁ እንትን ብለን ነው የምንሄደው። ዮናስ ቀጥል፣ አውራ። አሁን ያስወጣችሁትን ደግሞ መልሳችሁ አስገቡት፣ ጋይስ እሺ ውዶች። አሁን ያስወጣችሁትን አስገቡት መልሳችሁ። አንድ አድርግ ነው አንድ አድርግ ነው፣ እሱ ነው አስገ እሺ፣ ሆነ፣ አስቀጥል። ኔትወርክ ገብቻለሁ። አዎ ገብተሃል፣ ቀጥል ወንድሜ። አሁን ሳራ ማውራት የምትፈልጊውን ነገር ንገረኝና ጠይቅኝና እኔ መልስልሻለሁ። እኔ ማውራት የምፈልገውን ሳይሆን አንተን ልታወራ የፈለግከው ነው። ጥያቄ ልጠይቅህ። ማሲ ምንም አትጠይቂው መጀመሪያ ይጨርሱ ዴ አጠይቅትንሻንመለከት ጥያቄ እኮ አይደለም እሱ እያወራ ያለ እኮ። ታዲያ እንመልስለት ያውራ። አዎ ስሙኝ፣ ብርጅስቶን፣ ስሙኝ። እኔ አሁን እየተናገርኩ ያለሁት ቅድም ላይክ ሙዳይ፣ ለምን አንቺ እንደዚህ አታድርጊም፣ እንደዚህ አታስቢም፣ እንደዚህ አታስቢም ስትሉ ነበረ ገባሽ። እኔ አሁን በውስጥ እንደዛ ስትሉ ትንሽ ይህን ማድረግ አልነበረበሽም ወይ ነው እያልኩ ያለ ብዬ የጠየኳት ያለ። ስለእኔ መበላቱ ያለመበላት ይቆይ ችግር የለውም። ገባሽ? ከሌሎቹ ወንድሞቼ የቶቼ ጋር ተበልቼም የሚቀረም ከሆነ ከሆነ የሚሆነ ይሆናል ግን አሁን ትንሿ የሚያስጠይቅ ትንሿ መጠየቅ ያለባት ነገር አትጠየቅም። ላይ አሁን ሙዳይን ግን ለምን እንደዚህ ያደረግሽ ብላችሁ ስጠይቋት ነበረ። አንተ ትንሿ ትንሿ የምትጠየቀው ጥያቄ ብለህ የምትለው አለ፣ ጠይቃት። አዎ፣ ስታወሩበት በነበረው መንገድ አሁን ትንሿ አለላንም ሙዳይንም ስጠይቁበት በነበረው መንገድ አማራው ኮንታክት የሚያደርጋቸውን ሰዎች በደንብ ታውቃለች። ገባሽ አዎ አሁን ፈርቼ እንደዚህ ብዬ ስለምቦለክ ስለምነገር ብላ አስሷለች። እነዚህ ሰዎች እስከ እሱ ጋር ላለመጣላት ሲሉ ነገሮችን በጸጥታ ለማየት ሲሉ የማያደርጉበት መንገድ ምንድን ነው? እኔ ከአማራው ጋር ለምሳሌ እኔ በጣም በስት እንደምናወራ ታውቃለች። ከማውራትም አልፎ በስራም ጉዳይ፣ ስለ እሷ፣ ስለ ልብሶችም ስለምንም እናወራ ነበር። የሁሉ የራእይ አልባሳት እንድናመጣላት ምናምን ስልክ ኳ ያንኩ የእኔን ስልክ እኳ ሲሊክላት በጣም የምታስታውሱ ሰዎች ካላችሁ ላይቭ ላይ ብሮ ብሎ የላከልኝ ብለሽ ልክ ምንድነው ብሮ ብለሽ የደነገችበት ታይም አለ፣ ካስታወሽ፣ ገባሽ? ያኔ እኔን እኳ በግል እንደዚህ እንደዚህ እየተጠረጠረ ነው፣ እየጠረጠርኩ ነው፣ ተጠንቀቅ እንዴት አላልሽም? ታውቂያለሽ። እኔ ብር እንደላኩለት ለማለት ያነሳሳኝ ደግሞ ላይ ብላይ ብዙ ጊዜ በክፉ ቀናችን ከጎናችን ቁም አንተ ባለ ውለታችን ብለሽ ስታወሪ ነበር። ያ ታይም ደግሞ እኔ ለሱ ገንዘብ የላኩበት ታይም ነው፣ ወንድሜ ታሞ ብሎ ቤተሰብ ታሞብኛል ብሎ ገንዘብ የላኩበት ታይም ነው። ገባሽ እነዚህ ነገሮች ከአንቺ ጋር ከነበሩ ሌሎች ሰዎች ጋር እንዴት አይፈጠሩም ብለሽ ታስቢያለሽ? እየሰጠሁ እንጂ የእናንተ መበዳደርን እኔ ምንም የማውቀው ነገር የለኝም። እኔንም

እሺ ቆይ አይደለም። እኔ ዮናስ አንተን እሷን፣ እንጠይቃት። ትንሿ አንቺ አሁን እንደሚለው ዮናስን ስል አገናኘሻቸው፣ አስተዋወቅሻቸው። ከዚህ ላይ ብላይ ጎንደር መሄድ ይፈልጋለሁ አለ እሱ ሲተዋወቃቸው፣ እኔ ያውቀዋለሁ። ኦልሬዲ ጎንደር መሄድ ይፈልጋለሁ ሲል ከዛ አምስት ሺ ብር፣ አስር ሺ ብር ሰጥ አስራ ምናምን ሺ ብር፣ አስራ አምስት ሺ ነው ምናምን እኔ እሰጥሀለሁ አለ አለካደል ተቀበልክ ልብስ እገዛልሃለሁ አለ ተገዛልክ፣ አይደል? አንተ ጎንደር ሄደህ ስፖንሰር ሆነ ወንድምየው፣ ነፍጠኛው ይመጣል። ነፍጠኛውም ያላቸው ሚኪ የሚባል አለ፣ ሚኪ ወንድም እሱ የሚባል አለ። አዋጠው ሰጡ። ጎንደር ደርሰህ መጣህ እንጂ እኔ አንተ ጭራሽ ተገልብጠ ለእነሱ ብር ቢ ማንም አላውቅም፣ ግን ለአንተ በእኔ ቤት ተዋጥቶልክ ጎንደር ደርሰ እንደመጣ አውቃለሁ። ሌላ ነገር ነገር ስለዚህ አሁን አንተ የሆነ ጥያቄ የምትጠይቀው የእኔ ብር መወሰድ እና ከእሱ ጋር ሞር ግንኙነት እንዳለኝ ትንሿ ታውቃለች ነው ጥያቄ ያ የኔ አሁን እንደኔ እንትን እንደኔ እሳቤ ሳራ እኔ ገንዘብ ለሱ ምክንያቱም አሁን እሷ የምታቀው ይሄ አማራው ስዊድን ስዊዘርላንድ እንደሚኖር ፖሊስ ጸጥታ ውስጥ እንዳለ ቅሷን የምታውቃቸውን እያንዳንዱ ነገሮች ነው አውቃለሁ። ገባሽ? እነሱ ማለት ያለውን ነገር የማውቃለው ነገሮችን ሁላችሁ ሁሉን ነገር አውቃሉ። በፖሊስ ቁጥጥር ነው በፖሊስ ምንድን ነው ያልከው? አጥራውስ ይህ የእንትን የአውሮፓ ህብረት ውስጥ የአረቦች ምናምን ቅድም እንትን ሲና ነፍጠኛው የተሳሳተ መረጃ ነው የሳሳተ መረጃ ለአንተ አንደኛ፣ እሷን ለመክሰስ ስትመጣ ዲዩቲንክ የነበረች ብቻ ናት አውቃለሁ። ቆይ የነበረች ብቻ ናት አውቃለሁ ወይ ሁለቱስ እንደዛ በስሙዝሊ ሲያወሩ ነበር ወይ? ስለዚህ አንተ ብሬን ተበላ ካልክ ለምን መሰለሽ፣ ውለናል እኮ ብዙ ነገር እየተባለ ውለናል አይደል። አንደኛ ብር ተበላ ካልክ መጠየቅ ያለብህ ለበላህ ሰው ነው። እሷ አንተ በሰማይ መንገደኛው እኔ ብር ዮሐንስ አዳም መልሽ እያልኩ ደሞ አዳም ታኝ ብር ለሲያር መልሽ ካላልክ ካንተ ምንድን ነው የምትፈልገው? አሁን ከትንሹ ምንድነው የምትፈልገው? ይኸው መጀመሪያ የሙኒት ጠበቃ ሆኖ የማናት ይቅርታ፣ የሙዳይ ጠበቃ ሆኖ መጣ። ሙዳይ ራሷን ተከላክላለች። ሙዳይ ከዚህ በኋላ አትሳበን አትሳበን ወደኋላ አትሳበን። መረጃ መረጃ አውቀዋና እነ ሙዳይ እና እነ አለላ በታዩበት አንግል እየሰማሽኝ ነው። አሁን ደሴት ነው ማን ነው ያወረደው? በነገራችን ላይ መረጃ ካለው ይሁል ትራንዛክሽን። እሱ ለምን እንደሆነ ታውቃለህ። እንዳያዳግም መንገር እፈልጋለሁ። የመጣበት ስለብሩ መበላት ከሆነ ና ግባ። ተመልሳል። የምትጠይቀው ሰውየውን ነው። ለምን ትንሿ አጠይቁም የምትል ከሆነ እኔ መልስ እሰጥካለሁ። ትንሿ ከመቼ ጀምሮ ነውደኋላሊስቡን ነው እንጂ መረጃ ይዛ አሰባስባ መጣ እዚህ ጋር እንደደረሰች እኛ መልስ እንስጥ ምንም ችግር የለም። ምክንያቱም ተኝታ ካልሆነች ሙኒትም ትሰጠዋለች፣ እንደዚህ አይነት ነገሮች እንሰጠዋለን። ምክንያቱም አሁን እንደምትሉ ልጅቷ ታውቃለች ወይ? አዎ። ግን ከመቼ ጀምሮ ነው እምታውቀው የሚለው እና ቶሎ ግባ። ከመቼ ጀምሮ ነው ትንሿ ማውቅ የጀመረችው? ከመቼ ጀምሮ ነው መረጃዎቿን አሰባስባ ለዚህ የበቃችሁ የሚለውን ነገር እንንገር። በቃ ሌላ ነገር እኮ ይሉ ስለ ብሩ መጠየቅ ካልፈለግ፣ ስለ ምንድን ነው መጠየቅ? ሲሆ እያስገቡ ነው፣ እየሳቡ ነው። ታሪ ልጨርስ፣ አንድ ደቂቃ ቆይ፣ አጨርስም ከይቅርታ ጋር ቆይ። አንተ አሁን አንተንም ወክሎ ነው የመጣው ልጁ። እኔ ምሳሌውን ነው የተናገርኩት። ለዚህ ደግሞ አሁን ሳራ እየተናገርች ነው ጊዜ ገደባ ገርች ነው እሳዩ ገባሽ? እኔ ሙዴ እና አሉላ ብዬ የተናገርኩት እንደ ምሳሌ ይህንን አይዲያ ሀሳቡ ከነበረሽ እውቀቱ ከነበረሽ ለምን እኛን አላሳውቅሽን ነው እያልክ ያለው። ስለ መበላቴ ያሉኝን ደረሰኝ ችልክልሻሉ ለአንቺ ነው፣ የአንቺ ኮንታክት ነው የነበረኝ ይጽፍልሽ ነበረ እንትን ዋሳፕ ላይ ከሱ ጋር ሰዋራቸው የነበረ ምናምን ነገሮች ሪከርድ አድርጌልሻለሁ፣ ልክልሻለሁ። እሺ ሆኒ መቼ ነው የተበላኸው? አልሞስት እኔ አሁን አሁን ቅድም እያየኋቸው ደረሰኞቹን ላያቸው። ቆይቷል። መቼ ነው ቆይቷል? ቆይ ጥያቄ፣ መቼ ነው የተወሰደብህ? አልሞስት ከባለፈው አመት ከጥር በኋላ ነው። አንቺ ትንሿ ዝም በይ፣ ቆይ ዝም በይ፣ እኔ ልጨርስ፣ ከዛ በኋላ ትገቢያለሽ። ከዛ ከጥር በኋላ አንተ ተበላህ፣ ከዛ በኋላ ሚዲያ ላይ አለህ፣ እያየው ነው

ዝማ እሺ ስንት ጊዜ ሆነው ካበደርከው? ስንት ጊዜ ሆነው? ሀያ ሺህ ብር ከተላከል ስንት ጊዜ ሆነው? ከይቅርታ ጋር አሁን ያለላ ቅድም የላከልኝ ያየሁት መች መሰለሽ? የሚለው አይኑ አላቀም። ጁላይ አሁን ላይ መሰለኝ። እሺ ላይ ይሁን አፕሪል ላይ ወይ ወጅ ላይ ነው። እኔ ግልጽ አድርጌ ልንገርሽ፣ ያን ብር ከሰ እኔ የጠየቅኩን ጥያቄ ስለ ትንሹ እንመጣለን። አንተ ተበላ አስለጠየቂን ጥያቄ ነው መመልስልሽ እኮ ነው መመልስልሽ እኮ፣ ስለ ብሩ ነው። አሁንም አበደርክ ካበደርክ በኋላ ሀያ ሺህ ብር ተመለሰልህ? ሀያ ሺህ ብር ብቻ እረም? ጠቅላላ ሀምሳ ሺህ ብር መልሶልኛል። ቶባል ስንት ብር ቀርቶብሃል? ስልሳ ስምንት ሺህ ብር ቀርቶብኛል። ስለዚህ የት ነበርክ እስካሁን? እኔ ለነፍጠኛው ደውዬልህ ነፍጠኛው ጋር አውርተናል። ስለዚህ ብዙ ወንድም እህቶቼ እኮ ተበልተዋል ምናምን አለ። እኔም እንደዚህ እንደዚህ ተፈጥሯል ብዬ በአጭሩ ነገርኩት። ነው እንዴ? ኦኬ፣ ስለዛ ልጅ መስሎኝ ነው ያልኩህ። እሺ፣ እሺ፣ ጥሩ አንተ ብር ለመደርግ የተወሰነ ተሰጠህ፣ የተወሰነ ቀረብህ። ለሰው ደውለህ ከመጠየቅ ትንሿን ጠይቀሃሉ። አሁን እኮ የገባሁት እሷ ጋ ቦይስ አድርጌላት እኮ ነው አስገብቤ። ለምን አሁን ነው የገባው ሚዲያ ላይ ነው እንጂ የገባው፣ በፊት ለምንድን ነው ትንሿን ያልጠየካት? ያገናኘችልሽ ሰራ ምንድን መልሽ ያለሁት እኔ ስለ ብሩ፣ አሁን ስለ አማራ ወይ ደግሞ ስለ ሄኖክ ያለውን ጉዳይ አሁን ነው የምሰማው እኮ ነው እያልኩሽ አለሁት። ይሄ ለምንድነው ነፍጠኛውን የጠየቀው? አሁን የምልሽ ዛሬ ላይቭ ገብታችሁ ማውራት ከጀመራችሁ ጀምሮ ነው። ቅድም ከስንት ሰዓት ነው ጀምሮ? ከአንድ ሰዓት ነው ጀምሮ ነው እየተከታተልኳቸው ያለሁት። ነፍጠኛው መቼ ነው የጠየቀው? አሁን ማለት አሁን ዛሬ ማታ አሁን ያለው እናንተ ላይ ሊገባችሁበት ታይም አለ አይደል? ልክ ቅድም ነፍጠኛው አንዴ ልንገራት ለሳራ የጠየቀችኝ ልመልስ፣ ከዛ ያንቺን እሰማሻለሁ። እንዲህ ው ሳራ ቅድም ነፍጠኛው ምን አላችሁ፣ የምትፈልጉኝ ከሆነ ደውሉ ሊብለው መጀመሪያ ወርዷል አይደለ? ይህ ስለ መቶ አንድ ሺህ ዶላር ምናምን ምናምን ብሏችሁ፣ ይ እሱ ሲወርድ እሱ ጋር ደወልኩለት እኔ ጋር እንደዚህ እንደዚህ ያ ነገርም ተፈጥሯል። እኔም ጋለ ግን በጣም ግራ ተጋብቼን ያለሁት ምክንያቱም እኔ ማቀው ስልሽ እኔ በማውራትም እንደዚህ በነበረን ርምሽን የማውቀው ልጅ እና አሁን